ሰክተው ጻድቅ በማድረግ ከቅዱሳን እንዳንዱ በመቁጠር ወደፊት ማምጣታቸው የማይቀር ነገር እነዚህ የኦሮሙማ ታጋዮች ናቸው። እንግዲህ ደርሰው እስከ ዛሬ ሻቢያን የተቸ የዋቀ ጉራቻ ጠላት ነው ሲሉ የከረሙ ሻቢያን የነካ በፍጹም ጸረ ኢትዮጵያ ነው ሲሉ የነበሩ ከመሬት ተነስተው ወደብ ስላማራቸው በኢቢኤስ አሳበው። ኤርትራንና ሻቢያን እንዲጓ ሲሉባቸው የሚታዩት ማለት ነው። እነግርሃለሁ እውነቱ ይሄ ሻቢያም ኤርትራም ሁለቱም ለትግሬና ለኦሮሞ የሰሩ እንጂ አማራን ተረተርተው ለማኝ ብለው አማርኛ የሚናገረው ሁሉ አማራ ነው ብለው እርቃኑን ያባረሩ ባልና ሚስትን የለዩ በፓንቴ የላኩ የወርቅ ጥርስ አውልቀው የሸኙ ናቸው። ኤርትራዊ ኤርትራዊ ዛሬ መጥተው አማራን እንወዳለን ወደ ነው የምትወልደው ወደ ነው የምትወልደው አማራጭ የለም። ሻእቢያ የሆነ ኤርትራዊ የሆነ አማራን ከመውደድ ውጭ አማራጭ የለው። አማራ ግን ታማኝ፣ አማራ ግን ቂም የሌለው አማራ ግን ምድራዊ እስራኤል ስለሆነ ህዝበ እስራኤል እንደተባለው ህዝበ እግዚአብሔር ስለሆነ አማራ አይታችኋ። በጎንደር በጎጃም አላያችሁ፣ አላያችሁ ወያኔ ከኤርትራ ጋር በተጣላች ጊዜ በሻቢያ ጋር በተጣላች ጊዜ ኤርትራውያን እያካለበች ንብረታቸውን ቀምታ ሀብታቸውን ወርሳ ስትሰዳቸው ጎረቤቶች አማራ ቤታቸውን ጠብቀው ቀን ይመጣል ብለው እግዚአብሔር ያለ ቀን ሐቃቸው አይቀርም ብለው ተስገብግበው እንውረስ እንውሰድ ሳይሉ ቸውን በሙሉ ረስተው እንደ ጉድፍ ሳይቆጥሩት እግዚአብሔርን እያመሰገኑ የጠፋው ልጄ ተገኝታለች አብረን አፈር ፈጭተን አፈር ጭቃ ውክተን ያደግን ቅጠል በጥሰን ያደግን ክፉ ደጉን አብረን አይተን ያደግን በሰርጉ በለቅሶ አብረን ያሳለፍን የአንዲት ሀገር ልጆች የነበርን ከሀያ ዓመት በኋላ ወያኔ ለያይታን መለስ ዜናዊ እነ ስብዓት ነጋ የአድዋው ሰንኮፍ ሾቶ ላይ ለያይቶን መጡ ብለው ደግሰው ፍሪዳ ጥለው ጠላ ጠጅ ጠምቀው ድፎ ዳቦ አቦጋግረው እንጀራ አድርገው ጎረቤት ዘመድ ጠርተው አስቀምጠው። ከዚያ ይኸው ቤታችሁ ከሄዳችሁ ጀምሮ ተከራይቷል። ይኸው ባንኩ በእናንተ ስብ አስቀምጠናል። አደራችሁን ተረከቡን። አያማራ አያማራ አያማራ አያማራ ያየነው ፈጠራ ታሪክ አይደለም፣ የምነግራችሁ ክፉ በዋሉባቸው ክፉ ያልመለሱ ናቸው። አሁንም ያው ነው። አማራ ሃይማኖት አለ ውስጡ የተዘራ ይህን የዋህነቱን አይተኮኑ እና አብይ አህመድ በዳንኤል ክብረት በኩል የሚጫወቱበት ዳንኤል ክብረት አውደ ምረት ላይ ቆሞ የአማራን ስነ ልቦና ያውቃል። ምን ሲባል ጉዳይ መስዋዕት እንደሚሰጥ ምን ሲነገረው እንደሚያለቅስ ምን ሲባል ልቦ ወከክ እንዴት እንደሚል ያውቋል። ይህንን ነው ወስዶ ለአብይ አህመድ እያማከረ አብይ አህመድ ሰይጣናዊ ተግባሩን አማራ ላይ የሚፈጽመው ማለት ነው። አማራ ላይ የሚፈጽመው የማይሸነፈው አማራ ዘሩ የማይጠፋውም ለዚህ ይሁና እሾክና መከራ አለበት ማለት ነው። አኖሌ አኖሌ ላይ ያለው የተቆረጠው ጡት፣ አኖሌ ላይ የተቆረጠውን ጡት የደረሰው ማን ነው? የዋሃቢ የኦሮሞ እስላሞች ተስፋዬ ገብረሃብ፣ ዋቄ ፈናዎች ተስፋዬ ገብረሃብ፣ የኦሮሞ ጴንጤዎች ተስፋዬ ገብረሃብ እንደ ቅዱስ የሚያዩት ኤርትራዊ ሻዕቢያ ባንዳ የባንዳ ልጅ የደረሰው ድርሰት ነው። ስፖንሰሯ ወያኔ ናት፣ ወያኔ ናት። ሐውልቱ የተሰራው በመሰቦ ሲሚንቶ ነው። ትግሬ ትግሬዋ ወያኔ ሞኙ ነው ኦሮሞ፣ በገዛ አገሩ በገዛ መሀል ከተማ ላይ ኤርትራ ሻእባዊ ሻእቢያ ደራሲ አምጥታ አስቀምጣ ድርሰት ጽፋ በጀት በትጅታ ትምህርት ቤት የሚከፍተው ሆስፒታል ጤና ጣቢያ የሚከፍተውን ሁለቱን ያቆሙ ደግሞ አባዱላ ገመዳ አብይ አህመድ ለማ መገርሳ እነ ሙክታር እንድሪስ ይሄ ማነው የሚባለው የኦሮሞ የነበረው አንድ መስጊድ ሲሰራ የኖረ የአሩሲው ሰውዬ የአሩሲው ማን ነው ስሙ ንገሩኝ ማነው ሰው ተባሮ የነበረው ሚስቱ መጽሐፍ ቅዱ እንትን ቁርአን ስታደል ትከርሜ የነበረችው ማን ነው አዳኒች አቤ ብትንትን ያደረገችው ማለት ነው እስ ስሙን ንገሩ ስሙን ንገሩ። ይሄ አንዴ ክፈቱልኝ። ማን ነው የአሩሱ ሰውይ ያን ፕሬዚዳንት የነበሩ ጁነዲን ሳዶ። ዝጉት ዝጉት። ጁነዲን ሳዶ እሳት ይልከቅበት ና። ጁነዲን ሳዶ አለከ። ጁነዲን ሳዶ ጁነዲን ሳዶ ጁነዲን ሳዶ እነ ጁነዲን ሳዶ ነው የተቀመጡት። ጸረ አማራ ጸረ ኦርቶዶክስ ኃይሎች የኦሮሞ ሕጻናት፣ የኦሮሞ ወጣቶች፣ የኦሮሞ ታዳጊዎች ያንን እያዩ እንዲያድጉ የአም የኦሮሞማው ጸረ አማራ ፖለቲከኞች፣ የኦሮሞ ጴንጤና ዋቄፈና የህወሀት እስላሞችም ሽንጣቸውን ገትረው ሲሰኩት የሚውሉት የጸብ ግድግዳ የቆመው በማን ነው በሻዕቢያው ሀሳብ አመንጭነት በልጇ በኤርትራዊው የሀሰት ትርክት ፈጣሪ በተስፋዬ ገብረአብ ደራሲነት በወያኔ የፕሮጀክቱ አስተባባሪነት በኦህዴድ ባለቤትነት እና በጀት ሁሉ ተመድቦ በትግሬው ንብረት በመሰቦ ሲሚንቶ መሀል አሩሲ ላይ የተተከለውን እንዴት እና ከምኔው ተረስቶ ነው የኦሮሞማው ኃይል ሻቢያ ላይ አፉን የሚከፍተው? ይሄ ነውር ነው። አኖሌ ላይ እኮ ግድ እንግዲህ የተቆረጠ የጡት አውልት በኦሮሞ ታሪክ የሌለ በኢትዮጵያ ታሪክ የሌለ የጡት አውልት በአባዱላ እንደነገርኳችሁ በእነ ጁነዲን ሳዶ በምናምን ተደርጎ በእነሱ ኃላፊነት አማራን ለመጨፍጨፍ ሲባል ኦሮሞና አማራን ለማናከስ ሲባል በሻቢያና በወያኔ ቅንጅት የተሰራውን መርዛማ ሐውልት አቁመው እስካሁን ይሰጉዱለት የለ ይሰጉዱለታል። እስቲ የትግሬ ፖለቲከኞች ኦሮሞቹን ምድረ ሚሏቸው የሚሏቸው እንዴት ከአማራ ጋር ትሆናላችሁ? አኖሌ ላይ የሰራችሁትን አታስታውሱ? አኖሌ ላይ ያደረጓችሁን አታስታውሱ ይላል። አይች ኦሮሞ ከትል እውነት ነው ይላል ትግሬዎቹ ራሳቸው ታሪክ ፈጥረው ኤርትራና ትግሬ ተማክሮ ታላቁን አማራ ለማንበርከክ ኢትዮጵያ የምትባል ሀገር ለማፍረስ ኦሮሞና አማራ መጣላት አለበት ብለው ስለሚያስቡ አናሳዎች፣ አናሳዎች ግዙፎቹን አባልተው፣ ለዚህ ደግሞ የሚበቃቸው የኦሮሞ እስላምና ጴንጤ አስተባባሪ አድርገው በአማራ ሃይማኖት በኦርቶዶክስ ሃይማኖት በአማራ እስላም የሚቀኑትን የኦሮሞ የሃይማኖት ኤሊቶች፣ የፖለቲካ ኤሊቶች፣ የአረብ ክርዶች አስተባብረው ያንን ሀውልት ሰርተው የጥል ግድግዳ አቆሙ። ማን ነው ስፖንሰሩ? ኤርትራ። ማን ነው? ሻቢያ። ሻቢያ በመሀል ኢትዮጵያ ኢትዮጵያውያንን የሚያቃቅር መርዝ የሆነ ተክላ ንጃዋር ባምር የሚያደንቁትን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 ስለዚህ ይገደሉ ተብሎ ህፃናቱ እዚሁ አዲስ አበባ የተገደሉት ብለው የቶማስ ጃጀውን የሚሴንጀር መልእክት ሰሞኑን አውጥተው ታይቻል። አሁን የኦሮሞ ወጣት የኦሮሞ የውሃቢ እስላም ተዋጊ ኦነግ ውስጥ ያለ የአማራ ሴት ሲያይ መጀመሪያ የሚያየው ጡት ነው የሚያየው ጡት። ለምን ሀርመሙሬ ይለዋል፣ ሀርመሙራ ይለዋል። ተስፋዬ ገብረ እባብና ወያኔ

አንደኛ ጠላት ይህ ነው። እስላሞቹ ግን ተጠቀሙ። የኦሮሞ እስላሞች የኦሮሞ ማባወቅ አፈናዎች ኦርቶዶክስን ለማስጃነት፣ ኦርቶዶክስን ለማጥፊያነት፣ አማራን ለማጥፋነት ተጠቀሙበት። ተጠቀሙበት በትምህርት ካሪኩለም ውስጥ ቀጥተው ማለት ነው። አሁን ና የኦሮሞ ፓርቲ የኦሮሞ ፖለቲከኞች ስለ ፍቅር ቢያወሩ፣ ስለ አንድነት ቢያወሩ ይሄ ይገባል። እንዳይገባም ተቀባይነት አለው። ይሄ የለም አያና የሚባል አውርቶ አደር የብልጽግና ተከፋይ መጥቶ ስለ ፍቅር ጦርነት ይሁን እንደዚህ እንደዚህ የተሸከመውን እያየ ማለት አታደ ነው። የጊዜ ጉዳይ የቀን ጉዳይ ነው እንጂ ሁሉ ነገር ይስተካከላል። መጀመሪያ ኮተትን ውስጥ ወያኔና ሻዕቢያ እንዴት እንደተጫወቱባችሁ እንደ ኮንዶም የተጫወቱበት የኦሮሞን ፖለቲካ ማለት እንደ ኮንዶ እንደ ኮንዶ እንደ ኮንዶም የተጫወቱ አማራ ቀን ለሁሉም ቀን ይጠብቃል። አማራ በደንብ በደንብ ማየት አለባቸው። ስለዚህ ዛሬ ተነስቶ ሻቢያ የኢትዮጵያ ካንሰር ነው እኛ ስንል የኖር ነውን? እኛ እንዲያ በማለታችን ሲሰድቡን የከረሙት ሁላ ዛሬ ደርሰው ሻቢያን ከኛ በላይ የአሳር ላሳር ሀስ መሳይ ሁላ ሀስ መሳይ የኤርትራ ላለቆች ላሳያችሁ የኦሮሞን አለቆች የኦሮሞን አለቆች ላሳያችሁ። በእውነት የኦሮሞን አለቆች ላሳያችሁ። ተመልከቱ። ቆይ ሰውዬው ወይ ተመልከቱት። ይሄ አስመሮም ለገሰ የሚባለው ይሄ አስመሮም ለገሰ ያው ግንባሩ ላይ ሰክቶ የገዳን ስርዓት በዩኔስኮ እንዲመዘገብ ያደረገ ኤርትራዊ ሻቢያ፣ ጸረ አማራ፣ ጸረ ኦርቶዶክስ፣ ጸረ ሀበሻ፣ ጸረ ሰሜናዊ የሆነ ሰው ይሄ ነው። የገዳ ስርዓትን እንትን ያደረገላቸው ማለት ነው። ሰርች እናርግ ደግሞ ጻፎ። ጉግል አድርጋችሁ ስለ አስመሮም ለገሰ አንቡ። እንደገናም ደግሞ እዚህ ጋር ተስፋዬ ገብረ እባብ ብላችሁ ጻፉ። ተስፋዬ ገብረ እባብ ስትሉ ይመጣላቸዋል። ከዛ ኢሜጁ ስትነኩት ይመጣላቸዋል። ከዛ ይሄ ነው እንደምታዩት። ጉግል ዘርግፎ ነው የሚያሳያቸው። ጉግል ዘርግፎ ነው የሚያሳያቸው። የአኖሌን ሐውልት የደረሰላቸው ይሄ ነው። ይሄ ነው የአኖሌ ሐውልት ደራሲው ይሄ ነው እንደምታዩት ማለት ነው። የአኖሌ ሐውልት ደራሲው ይሄ ነው እና በምን አቅማ በምን እንትናችሁ ነው እናንተ ስለ እንትን ለማውራት እንትን የሚባለው ማለት ነው። እዚህ ይህንን ማየት የለብን። እግዚአብሔር በሰላሳ ደቂቃ መልስ ሰጥቷል። የዘመናት ጩኸታችንን የዘመናት ልፋታችንን እግዚአብሔር መልስ ሰጥቶናል። እኔ እንደዛ ነው የማምነው። በተለይ ኦርቶዶክሳውያን እግዚአብሔር እኔ የተበቀለልን። ኢቢኤስ እንመልከት። ስለ ኢቢኤስ ዛሬ ነው እንደሚሰማቸው እያወሩ ነው ኢቢኤስ እንደዚህ እዚህ ኢቢኤስ ኤርትራዊ ሻቢያ ሲሉ ኢቢኤስን መጀመሪያ ኤርትራዊነቱን ያወራውት ኢቢኤስ ትክክል አይደለም፣ ትክክል አይደለም። የጠላት ሀገር ባለው ሁኔታ ጸብ ላይ ያለንን ሁለት ሀገራት በጠላትነት የምንተያይ ሀገራት ኤርትራዊ ዜግነት ያላቸው ሰዎች ሚዲያን መምራት አይችሉም ብዬ ያልኩ እኔ ያልኩ እኔ አንደኛው እኮ የኢቤስ ሰው ከአማራ ሴት ወልዶ ወልዶ ያለ ጋብቻ፣ ከዛ ገንዘቡ ሲመጣ ሶስት ሴቶቿን አስታቅፏት ሶስት ሴቶቿን አስታቅፏት የራሱን ፈልጎ እኮ ያገባል። የራሱን ፈልጎ ያገባል። የኢቤስ ባለቤቶች አሉ ማለት ኦርቶዶክስ አቋም ሲያራምድ የኖረ እኮ ነው ኢቢኤስ። እኛ ኡ ስንልበት እነርሱ ከዳር ቆመው ሲያፋፉት፣ ሲያበለጽጉት የኖሩት ኦሮሙማዎቹ ደርሰው ዛሬ ባለቤቶቹን ኤርትራዊነት ለእኛ ለቀባሪዎቹ ለማርዳት ሲላላጡ ሳይ በጣም አዝናለሁ። ለእኔ ነው የምትነግረኝ? እኔማ እኮ ጮክ ስድጋ አይቼው። ኢቢኤሶች እኮ ኤርትራዊ ማንነታቸውን በበረከት ስምኦን ተማምነው